አቤልዬ ወንድሜ፣ እውነቴን ነው፣ ጉሬላው ተገርዞ ነው ወይ ይሉሻል። ወንበሬን አሰብ አድርገው፣ ቀሚስ የለበሰው ጉሬላው ተገርዞ ነው ወይ? ቀሚስ የለበሰው አንድ ዜሮ እየመራናት ነው። እንዳትከራከሪ ደግሞ በጌጥ ኧረ ትለዩብኝ አላችሁ በኢየሱስ ጋይ፣ ሴዩላችሁ። ሌስ ጎ፣ ሌስ ጎ፣ ሌስ ጎ፣ ሌስ ጎ ትሪፕል ስሪ ታይምስ፣ ትሪፕል ስሪ ታይምስ ኔኔ እናቴ ውዬ ቴንክ ዩ ማሪ ስሚ ለምን እንደዚህ አንቺ ከምታሰር እኔ አስርችን ላክልች ለእኔ ላኪልኝ። ሪፕ ነው ጋይስ ባካችሁ የምሬ ነው። እባክህን ወንበሬን አሰበርከኝ አንተ ኪሳራ ደረስክብኝ። ዶክተርዬ አክምኝ፣ እኔ እናት ዶክተርዬ። ቴንክ ዩ ማሪ ጋይስ ሪፕ ስሪ ታይምስ ስሪ ታይምስ ጋይስ ስሪ ታይምስ። ዛሬ ምንም የምንዘለቅ ሰዎች አለ ሌቭል አርባ አለ አሁን ደግሞ መቀጣት ቅጣት ማለት ነው። ጽድት ያለ ቅጣት ምን እንደመቀጣት ታቃላችሁ። ሌላ ታሪክ ነው። በቃ እንደዚህ አይነት ቅጣት ተቀጣት ጋይስ። የእስስቱን እንድገመው እንደ ዛሬ የእስስቱ ይደገም አአ ጋይስ እስኪ የእስስቱ ይደገም የምትሉ አንዳንድ ቁጥር ጻፉ። የእስስቱ ቅጣት የተመታችሁ እስስቱ ይደገም ዛሬ አአ ጋይስ እስስቱ ይደገም አንዳንድ ቁጥር ኖ፣ አንዳንድ አንድ ቁጥር ወይ ኖ፣ ወይ አንድ ቁጥር እስስቱ ይደገም የምትሉ በዚህ የኔ ፍቅር አንቺ የኔ ፍቅር የኔ ልብ ቅርጽ የማይነጥፍብሽ ሰው ኖ። ኦኬ ዋና ዋና ሰዎች ኖ ስላሉ የስስቱ አይደገምም። ኦልሬዲ በቃ ስስት አስራ ሶስት ሰው አስራ ሶስት ሰው አስራ ሶስት አስራ ሶስት ሰው ብላኪ፣ የኔ አባት ቴንኪ ዩ ኖ ኦኬ በቃ ተስማምቻለሁ። መውዳችሁ ሰዎች እዚጋ ስላደረጋችሁ ችግር የለውም። አረ ነፍ ቅጣት አለኝ እኔ ዘና ነው የምንለው እንዳታስቡ። እኔ እኮ የቅጣት እንዳያሳስብም አስ ጋይስ